እቷን ካገኘች በኋላ ባህሪዋ አብሮ ተቀይሯል። እግዚአብሔር ይሁናት። ወረቀቷ እስኪመጣ በጣም በጣም ጨዋ ነበረች። አሁን ግን ባህሪዋ እየተቀየረ ነው። መድኃኔዓለም ይሁናት። ይሄ ይሄ ባህሪያ አልነበራትም፣ ውሽዬ አሁን ግን ተቀይራለች። ወረቀቷን ካገኘች በኋላ ባህሪዋ አብሮ ተቀይሯል፣ እግዚአብሔር ይሁናት። የተቀየርኩት ከየቱ ጋ ወደየቱ ጋ እንደሆነ ንንገራችሁ። ከዛ በፊት እየኖርኩ አልነበረም፣ አለልም፣ እየኖርኩኝ ነው። ወረቀት ስላላይ ላይ ልጄን ስለማላይ ብቻ ግን አይምሮዬ ትክክል አልነበረም። ያ ደግሞ ፈጣሪ ክብር ምስጋናው የሚውሰድ ፣ ሁለተኛ የኢማራት መንግስት የምህረትን አዋጅ ያመጣ፣ ሶስተኛ የኢትዮጵያና የኤርትራ ህዝብ ውሎ ይግባ አይጉደል ቤቱ። ከዛ እንዴት አልቀ ያታ የሁሉ መንገድ ተከፋፍቶል። እግዚአብሔር እኮ ከላይ ወርዶ ሰውን አይረዳም። ሰው ነው ለሰው የሚሰጠው። እናንተን ለእኔ ሰጠኝ። ተቀየርኩኝ። ከዛ በፊትም እየኖርኩ ነበር። እግዚአብሔር ይመስገን የምበለው አላጣም። ወጥቼ የሩዱኝ የረቦኛል አላልኩኝም። እግዚአብሔር እጅና እግሬን ይባርከው። ግን አሁን ላይ ተቀይረሻል። አሁን ተቀይረ ያለው አምና በዚህ ሰዓት ምን ነበር የምሰራው? ቲክቶክ ላይ ቁጭ ብዬ ነበር። በጌም ብር ብቻ ነበር የምኖሩ። ጌም ብቻ፣ ጌም ጊፍት ካልሰጡኝ በቃ ቤክራ አልከፍልም። ኑሮዬ እንዳለ እንትን ነበር እና ፓርታይም ካገኘ አልፎ አልፎ ስራ ዱባይ ላይ የለም። አምና እንደዛ ነበር የምኖር። ዘንድሮ ግን እግዚአብሔር እየተመሰገነ ይሁን። አሁን በቅርቡ ደግሞ የምከፍተው ነገር አለ። በቅርቡ ከሳምንት በኋላ የማስመረቀው ነገር አለ። አሳያቸዋለሁ። ከአንድም ሁለትን ትን ብዬ ተስፋ ፍቻለሁ። ያ አሁ ተቀይሬ ያለው ራሴ ላይ ሰርቻለሁ። አንደኛ ፈጣሪ ረዳኝ፣ ሁለተኛ ሰው ረዳኝ፣ ሶስተኛ ራሴ ጠንካራ ስለሆንኩኝ እራሴ ረዳው። እኔ አምናም ካቻምና ለአስር አመታት ሚዲያ ላይ ኖረኝ የሚዲያ ብር አልበለው ሚዲያ ላይ ለአስር አመታት እኔ በአንድ አመት ውስጥ ሰውም ቢሰጠኝ ጊፍትም ቢሰጠኝ ምንም ቢሰጠኝ ለቀምቀምቀምቀም ማለቄ ተቀ መናደር ጎበዝ አይደለም። በዚህ ልትኮሩፒ ነው እንጂ የሚገባችሁ በዚህ በእኔ መናደር የለባችሁም። ስለተቀየርኩ እኔ ሳልበላ አድሬ ጾሜን አድሬ አጠራቅሜ፣ ጾሜንም አላደርኩም፣ ለምን ዋሻሉ፣ አጠራቅሜ እራሴ ቀየርኩ። እሺ አምናም ቲክቶክ ላይ ነበረ ቁጭ ብዬ ሀያ አራት ሰዓት ምለምነው ነው ጌም እየተጫወትኩም ቢሆን ሀያ አራት ሰዓት ቁጭ ብዬ ዘንድሮን ቁጭ ልበል ራሴ የተቀየርኩ ሰራሁ። አሁን እንደውም የሚዲያ ህይወት እንደውም ላቆም ነው። ሚዲያ ልክ እንደ ድሮ ልዝናናበት እንጂ በሚዲያ ስራ ላቆም ነው። የራሴን ስራ እየከፈትኩኝ ነው፣ ከአንድም ሁለት ቦታ። እሱም ቪዲዮ ስለቅላቸዋል። ኢትዮጵያ ውስጥም እዚህ ከሚዲያ ውጭ ህይወት ማለት ነው። ይሄንን ያደረግኩት ምን ስለሆንኩ ነው? ጀግና ስለሆንኩ ነው። ከፈጣሪ በታች ረዳቴ እሱ ነው። ከሱ በታች እናንተ ረድታችሁኛል። ይህንም በፍጹም አልከድም። እግዚአብሔር ባጎደላችሁት ይሙላ። ግን ያ ማለት ደግሞ ትናንትናም ጌም ላይ እየለመንኩ ዛሬም ጌም ላይ ነገም ላይቭ ላይ ወይ ቲክቶክ ላይቭ ወይ ዩቱብ ላይቭ ወያም እየመጣሁኝ ጊፍት ስጡኝ፣ ጌም እየተጫወትኩ ሰው እያማው ፑሽ አርጉ፣ ሂጅበት ይሉኛል ኮመንታተሮችን ሰው ቦጭ ቃሉን ጊፍት ይሰጠኛል በዛ ደግሞ አይደለም። ያ ነው አልተለወጠም የሚባለው። ሰው እንደዚያ አይነት ሰው አይደለም። ያን ሰው ልናካ ሳይሆን እንድትረዱኝ እና ልላችሁ የፈለግኩት ራሴ ላይ ሰራው። ኦፍኮርስ ተቀየርኩ። የትናንትና ውሹ አይደለሁም። ዛሬ እኔ የዛሬዋ ውሹ በጣም ጠንካራ ውሹ ነኝ። የትናንትና ውሹ ላይ ላይ ተቀምጣ በጌምብር የምትተዳደረው ብትሆን ይሄ ቲክቶክ ኦፍ ከሆነ አሁን አሜሪካ ቲክቶክ ኦፍ ሊሆን ነው አላሉ? ውሽዬ ነው አበላት። ዛሬ ግን አይደለም። አሜሪካ ዓለም ላይ ቲክቶክ ቢጠፋ ውሽዬ አለች የራሴን ነገር ገንብቻለሁ፣ ሰርቼ በስትክክል። አንዳንድ ሰው ግን አለው ስለ ሰው ዲል የሚያወራ በሰው ስጋ የሚኖር ማለት ነው ዴይሊ ዴሊ አንዴ ወደ ላይ ሰውን ያወጣሉ። አንዴ ሰው በተፈጥሮ እንዲ ነው። አንዴ ሰውን ወደ ላይ ያወጣል፣ አንድ ያስወድቃል። ግን ክርስቶስ እና መድህን ያለ የሚያዘው በተአምር አይወድቅም። አንድ ሰው ስለወራ የእግዚአብሔር ስራው ተአምር ነው። ተአምሩን ግን በእኔ ላይ ማየት ትችላላችሁ። እኔ ዛሬ እናንተ የሚመስላችሁ ቲክቶክ ላይ ብቻ ህይወቴን የቀየረው አይደለም። ፈጣሪ በእኔ ህይወት ተአምር የሰራው ገና የዘጠኝ አመት ልጅ እያለሁ ከመሬት አንስቶ ነው እንዲ ሰራ እንደ ሰራ። ማንም ሰው ባሌ ሊሳ አሳድጎ ይምን አርጎ ተጣጣ በኔ ተአምር ነው ይሰራ። ድሮ እኔን የሚያቀኝ ሰው ካለ አሳዳለ። ዛሬ ሲያዩ በጣም ነው የሚያረቅሱት። በጣም ክርስቶስን ለምን ላረቅስ ነው ደግሞ? እስቶፕሽ እንዳታረቅሽ፣ የእመቤቴ መታሽ እንዳታረቅሽ፣ በቅዱስ ገብርኤል ይሻለ እንዳታረቅሽ፣ ዋጫት እኔ ሲጀመር ሳበራ አንቧዬ ይቀድማል። ለዛ ነው ውሽዬ ፈሪ ናት ውሽዬ እውነት የላትም ብሎ እውነቴ ብዙ ጊዜ የሚደባበቀ እና እንደዛ ነው ላቸዋል። እኔ ጀግና ስለሆንኩ ነው እዚህ የደረስኩት ነገር እኔ እኔ በነገር በወሬ በምን በምን በአነጋገር ውሽዬ እንዲሆነች ውሽዬ እንዲሆነች ብሎ ሰው ሊያስወድቀኝ እመቤቴን አልወድቅም። ክርስቶስን አልወድቅም። እኔ እንዳልወድቅ አርጎ ብረት አድርጎ ነው የሰራኝ አምላኬ። ከልጅነቴ ከሰባት ዓመት ጀምሮ ማለት ነው። ዝናብ ላይ ሲፈራረቅ ምን ሲል ሁሉንም ባይስቴፕ ስቴፕ ባይስቴፕ ያ ስቴፕ ያችግሮ ተፈራርቀው ተፈራርቀው ተፈራርቀው ብረት አለ። እኔ አሁን ችግር ለእኔ ብርቅ አይደለም፣ ለእኔ ችግር ብርቅ አይደለም። እንደውም እጠነክራለሁ። እኔ አሁን ላይ በጣም ደስተኛ ነኝ። ከሀቢብ ጋር ስታዩኝ ማለት ነው። እኔ በጻፉ ደስተኛ ነበርኩ። ለምን ድሮ ያላረኩትን ነገር ነበረ። ድሮ ያላረኩትን ነገር እያረኩ ነው። አይምሮዬ የህፃን አይምሮ ነው። እውነቴን ነው የምላችሁ የሆነ ድሮ ያላረኩትን ነገር ድሮ ያላረኩትን ነገር ማየት ስለምፈልግ ነው። እሳሳትን ከስህተት ሄደህ መማር እያንዳንዷ ነገሮች ከስህተት መማር እፈልጋለሁ። መሳሳት ራሱ ራሱ ጀግንነት ነው። እኔ መሳሳቴን አጥለውም የሆነ ነገር ላይ ከተሳሳትኩኝ ያ ነገር ስህተት ነው ለካ የምለው ተሳስቼ ሳይሆን ሳ አንድ ነገር ባደርግ ብሳሳት ብወድቅ እንኳን ዛሬ ብወድቅ እኔ መውደቅን አልፈራም። ለምን ደግሜ ከወደቁ እንዴት ወድቀው እንደሚነሱ ለምጀዋለሁ። ስለዛ አንዳንድ ሰዎች በእኔ ላይ እኔን ስራችሁ አድርጋችሁ፣ ኦፍኮርስ ይሄ የስራው ባህሪ ነው፣ ወይም ደግሞ የስራው ባህሪ ነው። አይ ነው አቃለሁ የስራው ባህሪ ነው። አንዳንዴ ሰውን ማሞገስ፣ አንዳንዴ ሰውን መንቀፍ። ግን እኔን ታርጌት አድርጋችሁ እኔን ለማስወደቅ ከሆነ እሱ ፈጣሪ ምን የሰራውን ነገር እኔ ማታዬን እንደሚያሳምረው ኑ ፐርሰንት እርግጠኛ ነበርኩኝ። ማታዬን እንደሚያሳምረው እርግጠኛ ነበርኩኝ። ትናንትና ጎዳና ላይ አድሬ እንደዛ የአሁኑ ችግር ነገ እንደሚያምራቅ ነበር። አሁን እኔ ብማር መንበል መንበል መንበል ድሮ አንዳንድ እንደሚሰራ ስም ብላችሁ አሁን እኔ መማር እራሱ ለእኔ ለእኔ እኔ ኖሮኝ ሀብታሙ መኪና መግዛት ምናምን አልነበረም። ምኞት ኖሮኝ አንድ ቀን ኖሮ መማር መማር በጣም ምመኝ ነበረ፣ ተሳካልኝ። እየተማርኩ ነው። ነገም ተለጉዲ አማራለሁ። እኔ ለማስወደቅ ምናምን ትንጃንቀ ጅምት እያለ በቃ እኔ አልፌያለሁ። ያንን መንገድ እስኪያፌል በእሳት ተፈትኒ ብርቶኛል። እኔ ወጥቼ እንደ ሰው መሰዳደብ እችላለሁ እኮ እችልበታለሁ እኮ እኔ እኮ የጎዳና ልጅ ነኝ። ከዛም በላይ ማውራት ይችላሉ፣ ግን ከአፍስ ምላስ ሲል አይምሮ ይለካል። እኔ ደግሞ ፈጣሪ ያንን ነገር አልተናላለኝም። እኔ ጨዋኔ ልል ሳይሆን እግዚአብሔር በሌሌ ተአምር የሰራው ለሌሎች መማሪያ እንዲሆን ነው አይደለም በእኔ ቪዮት ላይ ተአምር እየሰራ ያለው። ስለዛ እኔ ደግሞ የእግዚአብሔርን አይን ማጥፋት ወይም የእግዚአብሔርን ማስቀየም አልፈልግ። እውነቴን እምላችሁ ክርስቶስን እኔ ወላ ጠቃሚ ንሳ ልገባ ነው። እስከዛ ራሱ ሰው ላሞቱ ነገር እኔ እቺ አይደለሁም፣ እቺ የምታያቱ ሹራሱ አይደለሁም። እኔ እኔ በፊት ገና ለገና ትንሽ ሰው ሲናገረኝ እንትን ምለኝ፣ አሁን እንኳን ወጥቼ የከሌ እንዲያለኝ የከሌን እንዲንበል ምናምን፣ አይ ይቻ ስለዘለላቸው የፈለጉት ነገር አድርሱልኝ፣ የምምላቸው ነገር ጠላቴ ሆይ ብዙ ትለፋለቅ፣ እኔ ለታስወድቀኝ ግን አደርስብኝ። ምክንያቱም እኔ እግዚአብሔር ላያስወድቀኝ እኔ ላይ ተአምር ሰርቶ ጠላት እንዲያሳፍር ከፍ አድርጎኛል። አምና ካቻምና፣ ከአስር አመት በፊት በላይፍ ሰው እያማን ቢኖር ሰው ዛሬ ምንደዛ ከሆነ ያ ሰው እግዚአብሔር እየፈተነክ ነው ማለት ነው። ንስሐ ግባ ና ወይ ግቢ ና፣ ወደ አምላካችሁ ተመለሱ። እኔ ግን አምና እግዚአብሔር አንጥቶኝ እዚህ ላይፍ ላይ ዘንድሮ ህይወቴን ተቀየረው። ፈጣሪ የምርም እኔን እያየኝ ነው ማለት ነው። ስለዛ እኔ ላይ ከምትሰሩ ሂዱና በሃይማኖታችሁ ሰልዩ። ታረቀን አምላኬ ይበሉ። ለምንድን ነው እኔ በሃምሳ ዓመቴ ላይቭ ላይ መጥቼ እንዲህ መሆኑ? የሰው ስጋ ምቦጭ እኮ ብላችሁ ንሳ፣ አግቡ የምር በየሃይማኖታችሁ። ዚስ ኢዝ ላይፍ ኢዝ ሾርት። ደግሞ ፈጣሪ አሁን ሁሉ ነገር ፊት ለፊት ሆኗል በእንትን ሰልችቶታል ፈጣሪ ለነገ ብለው አጽያታችሁ ማስቀመጥ ስለዚ ወደ ፈጣሪያችሁ ተመለሱ ከኔኔ ወራድ ረጅዬ ወይ ዘንድሮ ምን ውስጥ ነው የገባውት አምላኬ እኔ ኮ ድሮ ማንም አይናገረኝም ሰው ሲሰራና ሲለወጥ ለካ ሰው ሰው ላይ ይነሳል እንዴ አዎ፣ ምን ላረቅስም እኔ አላረቅስም። እኔም ወይ እንጨርሻለሁ። አምናናካችን አምና ኖ ሞር ለቅሶ አይዲስ አይኖርም። አምናው ሺ አይዲስ አይኖረኝማ። ምን እናገራለሁ? ምን እናገራለሁ? ሁለቴ ፖሊስ ይዞኝ ሦስተኛ ላይ የጠፋኝ እኮ ነኝ። የምር ሁለቴ ተይዤ እኮ ነው። ሁለቴ ከሞሮኮች ጋር ተይዣለሁ። የመጀመሪያ ጊዜ ፖሊሱ ላይ እግር ላይ ወደኩን ሀገር ሚሄድ አልፈልግም ብር የለኝም ብዬ ሁለት መቶ ብር ሰጡኝ። ታክሲ ይዘሽ ወደ ቤት ሽ ይያለኝ ለቀቀኝ። አባቴ ለቀቀኝ። ከሞሮኮች ጋር ተይዤ ሞሮኮች ቤት አልነበር ምሰራው እነሱ ደግሞ ያንን ነገር ይጠቀሙ የለ ታውቂ፣ ስሙን አልጠራል። በዛ የተነሳ አንደኛውስ አንደኛውንም እንዲሁ በርን የተሰበረብን ያን ቀንማ በኢየሱስ ወይኔ ኔ እንዴት እንደፈራሁኝ፣ በቀዳዳ እያየናቸው እንዴት ሲያስፈሩ። ያንን ቀን እነ ሞሮኮች ቤት ነው ቤት ነው የተሰበረብን፣ በጠቋማ ማለት ነው

ነው። እዚህ ስንት ትደብቁ? እሺ። አይ አሪፍ ወሬ ላይ የደረስኩ እንኳን አላውቅም ነበር። እሺ። ለእሷዋ ግን አለናደደሽ? የዛን ጊዜ ግን ችግር የለም፣ እግዚአብሔር ይቅር ይበሉ ብሏል። አዎ አንቺ ያለፈ የምታስታውሻው በግድ እጠጣለሁ ነው አብላኬ አሁን ዘይት ነው አለ ብታዪው፣ አይደለም እ ምንድን ነው የጻፍንላት ሌላ፣ የመለሰችልን ሌላ። ለማስታወስ ያክል እኮ ነው። የዛን ቀን የተፈጠረ ነገር አለ እናንተ የማታውቁት። አዎ ገጠጥ ቆይ እንትን እነግራቸዋለሁ፣ ቦቶ ብላኝ

በትክክል ያጠፋል። ወይኔ ፊቴን ከባለፈው ብታዩ። ይሄ እንትን እኮ ነው። ኢክሩን እዩ። አይሹ ዩስሪን። ኦኬ፣ አይ ጎበዝ ያጠፋል። ምርጥ ነው በጣም። ይህ ብራንድ አሪፍ ነው ይባላል፣ ግን እኛ ደሚ ነው አለ።